ካለፉት 60 ዓመታት ወዲህ ወደ ኢትዮጵያ ጉብኝት ያደረጉ የመጀመሪያው የማሌዥያ ጠቅላይ ሚኒስትር የሆኑት አንዋር ቢን ኢብራሂም ከኢፌዴሪ ፕሬዝዳንት ታየ አስቀሥላሴ ጋር በመሆን በሁለቱ ሀገራት የቢዝነስ ፎረም ላይ ተካፍለዋል። በፎረሙ ላይ ንግግር ያደረጉት ፕሬዝዳንት ታየ አስቀሥላሴም የሁለቱ ሀገራት ዘመናትን የተሻገረ ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ በማሳደግ ረገድ የጠቅላይ ሚኒስትሩ የኢትዮጵያ ጉብኝት ሚናው የጎላ ነው ብለዋል። የርሶ በዚህ መገኘት በንግድና ኢንቨስትመንት ያለንን ትስስር ብቻም ሳይሆን የሕዝብ ለሕዝብ ግንኙነታችንን የበለጠ ለማጠናከር ከፍተኛ ፍላጎት መኖሩን ያሳያል። እዚህ የተገኘነው ያለንን ኢኮኖሚያዊ ትብብር የበለጠ ትርጉም ወደሚሰጥ ደረጃ ለማሳደግ ነው። በሀገራቱ መካከል ያለው የንግድ ልውውጥ እያደገ መምጣቱን ያነሱት ፕሬዚዳንት ታየ አፅቀስላሴም ኢትዮጵያ ወደ ማሌዥያ በምትልካቸውና ከማሌዥያ በምታስገባቸው ምርቶች መካከል የንግድ ሚዛን መዛባት መኖሩን ተናግረው ኢትዮጵያ ይህንን ጉድለት እንደ እድል ትመለከተዋለችም ብለዋል። በሁለቱ ሀገራት መካከል ያለው የንግድ ልውውጥ እያደገ እንደሆነ እንገነዘባለን። በፈረንጆቹ ከ2019 እስከ 2023 ድረስ ያለውን ብንመለከት ኢትዮጵያ የፓልም ዘይትን ጨምሮ በጠቅላላው ከ1.8 ቢሊዮን ዶላር የሚያወጣ ሸቀጥ ከማሌዥያ ስታስገባ በተቃራኒው ወደ ማሌዥያ የምትልከው 53 ሚሊዮን ዶላር የሚደርስ ሸቀጥ ብቻ ነው። እኛ ይህንን የ1.7 ቢሊዮን ዶላር የኢንቨስትመንት ግብዣ አድርገን እንመለከተዋለን። የማሌዥያ ባለሀብቶች በኢትዮጵያ ዘርፈ ብዙ ጸጋዎች ላይ መዋለነዋያቸውን እንዲያፈሱና አብረን እንድናድግ እጠይቃለሁ። የማሌዥያው ጠቅላይ ሚኒስትር አንዋር ቢን ኢብራሂም የሀገራቸው ከፍተኛ የንግድ አንቀሳቃሾችን ይዘው መምጣታቸውን አስረድተው ይህም ሀገራቸው የሁለቱን ሀገራት የንግድ ግንኙነት ለማሳደግ ያላትን ቁርጠኝነት እንደሚያሳይ ገልጸዋል። ይህ እንደ ሌላው መደበኛ ዲፕሎማሲያዊ ግንኙነት አይደለም። የመጣነው ቁርጠኛ የሆነ እቅዶችን ይዘን ነው። ሚኒስትሮቻችው ከእኛ ሚኒስትሮች ጋር በመሆን መደረግ ያለበትን ነገር ሁሉ እንዲያደርጉ ተነጋግረናል። ከጠቅላይ ሚኒስትር አብይ ጋር በነበረኝ ቆይታም ተናግር ያለው የሀገሪቱን ለውጥ ለመደገፍ የሚያስፈልገውን ሁሉ እናደርጋለን። ምክንያቱም እናንተ በቀጠናው የማይተካ ሚናን ትጫወታላችሁ። በቢዝነስ ፎረሙ ላይ ለተገኙ የማሌዥያ ኩባንያዎች ኢትዮጵያ ያላትን የኢንቨስትመንት አማራጮችና መልካም ዕድሎችን በተመለከተ ገለጻ ተደርጎላቸዋል።